አቶም ወይዘሪትም እንዳትሉኝ? ቢልለኔ ስዩም ኦን ፌሚኒዝም ፌሚኒስት ወርክ ኢዝ ጀስቲስ ወርክ። አንዱ ሰሞኑን እንዲህ መሰል ነገር ጽፏየሁ። የሴቶችን እኩልነት መብት እደግፋለሁ ግን ጸረ ፌሚኒስት ነኝ። ከባድ ትግል ነው። ስለ ፌሚኒዝም ምን ብለው እንደነገሩት አላውቅም፣ ግን የብዙውን ሰው አቋም ያሳያል። ልጅቷን ወዳታለሁ ግን ስሟን አልወደውም፣ አይነት ነገር ነው። ስሟን ካልቀየረች አብረን አንሆንም። ይሁን በስሟ ምክንያት አብረን መሆን አንችልም፣ ግልጽ አይደለም። የሚገርመኝ ነገር አለ። ጤነኛ ሆኖ የሴትን ልጅ ጥቃት የሚደግፍ ሰው ያለ አይመስልኝም። የሴት ልጅ መደፈር ዜና ሲሆን ብዙ ሰው ይቆጣል። ከዛ ከወር በኋላ ደግሞ እሚያው ሰዎች ፌሚኒዝም አያስፈልግም ይላሉ ድድ ሽን ያስብላል። ጭራሽ የሚያስቅ ሰው አለ። አንዳንድ ዲያስፖራዎች እንዛማለሁ ለምሳሌ፣ ምንም የማታውቅ የገጠር ሴት ነው አግብቼ መምጣት የምፈልገው። ዋው እላለሁ። ምን አይነት ጥልቅ የመቆጣጠር ስሜት ነው? ምን አይነት ኢንሴኪሪቲ ሲኖር ነው እንዲህ የሚያስብለው ብዬ አስባለሁ። ሲያስቡት የቅኝ ገዥ ሜንታሊቲ ሁላ ይመስለኛል። አናኪፓይ ኪው ላንደን መቆጣጠር እንደሚያስብ ቅኝ ገዥ ምንም ያልተማረች ሴት ነው ማግባት የምፈልገው የሚልም አለ። ቀላሉን ያርግልህ ብለት አልፈዋል። ነጠላ ፌሚኒዝም የለም። ብዙ አይነት የፌሚኒስት ንቅናቄዎች አሉ። ብዙ አይነት ጭቆና ስላለ አንዳንዱ የፌሚኒዝም ትግል በራሱ ከፌሚኒዝም ሐሳብ ጋር የሚጣላ ነው። ለምሳሌ ሊብራል ፌሚኒዝም የሆኑ ሴቶች ሥልጣን ሲያገኙና ጥሩ የኢኮኖሚ ቦታዎችን ሲይዙ የሴቶች ጥያቄ ይፈታል ብሎ የሚያስብ ነው። ስለ ሁሉም ሴቶች ሳይሆን ስለ ጥቂት ሴቶች የሚጨነቅ ነው ማለት ይቻላል። ፓወር ላይ የወጣች ሴት ግን ብዙ ጊዜ ጨቋኝ የሆነ ሲስተም አባል ከመሆኗ ባለፈ የሴቶችን ጥያቄ ትፈታለች ብሎ ማሰብ የዋህነት ነው። የኢኮኖሚ ጥያቄዋን ስትፈታ ብዙ ነገሩን ልትረሳው ትችላለች። ሺ ኢዝ ኖ ሞር ሰብአልተር እንድትል። በእርግጥ እዚህ ጋር ያላቸውን ስልጣን ለለውጥ የሚጠቀሙበት የሉም እያልኩ አይደለም። የዳቦ ጥያቄውን የመለሰ ሰው የኢንተርሴክሽናሊ ጥያቄን እንደሚረሳ ታሪክ ምስክር ነው። ፌሚኒዝም ዛት ሲክስ ፓወር ኢንስቴድ ኦፍ ኳስችኒንግ ዳዝንት ኬር አባውት ጀስቲስ ትላለች ወጣቷ አክቲቪስትና ጸሐፊ ሎላ። ብዙ ጊዜ እንደ ምሳሌ የምጠቅሰው ቢለኔ ስዩምን ነው። ቢለኔ ስዩም ፌሚኒስት ነበረች፣ አሁንም እንደዛ ትል ይሆናል። ቤተ መንግስት ከገባች በኋላ የሰራችው ስራ እንግሊዘኛ የሚያቅተውን የአብይን መንግስት ጥሩ እንግሊዘኛ ማናገር እንጂ ለሴቶች የሚፈይድ ይሄን የሚባል ስራ የሰራች አይመስለኝም። እንደውም የሲስተሙ ቫያላንስ አካል በመሆን ብዙ ሴቶችን የሚበድልና ግፍ የሚፈጽም ስርዓት እኔ ብላ አደረገች ቢባል ነው የሚቀለው። ፌሚኒዝም እንደ ማንኛውም ትግል ነው። ቅዱስ ትግል ግን አይደለም። በዋናነት ግን ነጠላ አይደለም። ከላይ እንዳልኩት ሊብራል ፌሚኒዝም አይመችኝም። ለምሳሌ ስልጣን ላይና በኢኮኖሚ እላይ የመውጣት ፕሪቪሌጅ ላላቸው ሴቶች ሊበጅ ይችላል። ለፍትህ ጥያቄ መልሱ ማርኬትና ስልጣን አይነት ነው። ድሃና ስልጣን ደጅ የማይደርሱ መደበኛ ሴቶች እኩል መብት አይገባቸውም የሚልም ይመስለኛል። ሁሉም ሰው ሪጋርድለስ ኦፍ ፒፕልስ ኢኮኖሚክ አንድ ፖለቲካል ፖዚሽን ነው የተሻለ የመኖሪያ ሁኔታ የሚያስፈልገው ብሎ አይጀምርም። የትኛውም ትግል የማይመች መልክ አለው። እንደ ጀስቲስ ፕሮጀክት ካየኖ ግን ፍትህ በዚህ መልኩ ይመጣል፣ በደል በዚህ በኩል ይቆማል ነው እንጂ የሚባለው። ኖ የፍትህ ጥያቄ አይመቸኝም አይባልም በጅምላው። እዚህ ውስጥ መዓት ነገር አለ። አካላዊ ጥቃት አለ፣ ቃላዊ ጥቃት አለ፣ ሴ እንዲህ አታደርግም እና አትሆንም የሚል ክልከላም አለ። የትኛውን ያልተመቸ ፌሚኒዝምን ለመቃወም ፍጹም ህዝብነን ጥንቅቅ ብለን ያለቅነን ብሎ ማሰብ የሚያስፈልግ ይመስለኛል። ሴት ልጆቻችን ያለ ፍርሃት የምናሳድግበት፣ ስለ እህቶቻችን የማንሳቀቅበት፣ የምናውቃቸውም ሆነ የማናውቃቸው ሴቶች በምቾት የሚኖርበት ሀገር መሆን አለበት። እውነታው ደግሞ ይህ አይደለም። ስለዚህ በደፈናው ፌሚኒዝም አይመቸኝም። ኬት ይመጣል ድፍን ያለ ፓትሪያርኪ ከመሆን ውጭ ፓትሪያርኪ አንድ ወንድና አንድ ሴት ምንም ሳይዙ ወደዚች ምድር ቢመጡም ከመጀመሪያው ቀን ጀምሮ ወንድ ልጅ አንድ አለው ብሎ የሚጀምር ስሌት ነው። ወንዱ ገልቱ ይሁን ከንቱ ወንድ ስለሆነ ብቻ የቤት ራስ ነው ብሎ የሚጀምር ስሑት ንግግር ነው። ራስ ምታት ሊሆን መቻሉ ጉዳዩ አይደለም። ቤት የሁለት ሰዎች ፕሮጀክት ነው። ድርሻም 50 50። ቤል ሁክስ እንደምትለው ትክክለኛ ደስታ የሚገኘው በእኩልነት እንጂ በመበላለጥ አይደለም። በመበላለጥ ውስጥ ያለው ብዝበዛ ነው። መነሻው የት ነው? መጀመሪያ ቃል ነበረ እንዲሉ ከበደል በፊት ዲስኮርስ አለ። ሴት ልጅ እንዲህ ናት እንዲያ ናት የሚል ይህ ብያኔ ሪሌሽናል ነው። ወንድን ጠንካራ ለማለት ሴትን ደካማ አሊያም ስሱ ናት ይላሉ። ወንድን አዘጋጅ ነው ለማለት ሴት ተቀባይ ትባላለች። ወንድን አክቲቭ ነው ለማለት ሴት ፓሲቭ እንድትሆን ይነገራታል። ነጭነት ራሱን ከጥቁር ወይም ከሌላ ኤትኒክ ግሩፕ ጋር እያነጻጸረ እንዲህ ነኝ እንዲያነኝ እንደሚለው ሁሉ ዘ ጥቁር ኤንድ ዘ ነጭ ኮንስትራክሽን ኦልሶ ሳይስ ኤ ሎት። ወንድነትም ራሱን ከሴትነት ጋር እያነጻጸረ እንዲህ ነኝ እንዲያ ነኝ ይላል። ይሄ ችግር ላይኖሮ ይችላል። ዓላማው ግን ፓወርን ዌልድ ማድረግ ነው፣ ሌላውን ኮንስታንትሊ ከኔ አንሳል ብሎ የመንገር ወንድነት የፓወር ሜታፎሪክ ነው። ፓወር በማንም ላይ አይደለም፣ በሴቷ ላይ ነው። ያ ፓወር ኤክሰርሳይዝ ከመደረጉ በፊት ብዙዎች ያንን እንዲቀበሉ የሚያደርግ ዲስኮርስ ያስፈልጋል። ዲስኮርሱ በሚዲያ በትምህርት ተቋማት በኩል ይመጣል። ልዝናና ብለህ የምታየው ሲኒማ የምትከታተለው የቴሌቪዥን ፕሮግራም የምታነቢው ድርሰት የሴትና የወንድ ቦታ ይሄ ነው ብሎ ነግሮሽ ያልፋል በየአውዱ ይደጋግማል ያ እውቀት ይሆናል የማይጠየቅ ሲጠየቅም የሚያስቆጣ የወንዶችን የበላይነት ለማስጠበቅ አሊያም ላ ለማስነካት የሚጣሉ መከራከሪያዎችን ትክ ብሎ ላያቸው አስቂኞች ናቸው አንዱ ወንዶች ፊዚካሊ ጠንካራ ናቸው የመጀመሪያውና ደጋግሞ የሚሰማው ወንዶች በአካል የበለጠ ጠንካራ ናቸው የሚለው ነው። ሶ ዳዛት ሜክ ሁመን ሌስ ሁመን ዳዛት ጊቭ ዩ ሰርቲፊኬት ቱ ዶሚኔት ኤቭሪ ፊልድ። አዛውንቶች ከወጣቶች በአቅም ያንሳሉ እና ያነሰ መብት ይኖራቸው ይባላል። አይበልጡም፣ ከእኛ ያንሳሉ ሲባል ይሰማል። በተመሳሳይ ሕፃናት ከአዋቂዎች ያነሰ ነው ጉልበታቸው በአቅም ማነሳቸው አቅም አለን የሚሉ በዳዮች እንዳይበድሏቸው ከፍ ያለ መብትና ጥበቃ እንዲደረግላቸው ምክንያት ይሆናል እንጂ መብታቸውን አያስገፈፍም። ሌላው ብዙ የሚያስጨንቁን ጉዳዮች አሉ የሚል ይህ አሁን የሚያሳስብ ጉዳይ ነው ይባላል። ማን የሚያሳስቡ ጉዳዮችን ቅደም ተከተል የያዘ ሚኑ እንዳለው አላውቅም? ከ50 ፐርሰንት በላይ ስለሆነ ፖፑሌሽን ማውራት እንዴት የማያሳስብ እንደሆነም አይገባኝም ከዛ በጣም የሚያስጨንቁን ሀገራዊ ጉዳዮች ላይ ላባችን ጠብ እስኪል ጊዜ ስናጠፋ የምንውል ነው የምንመስለው። ምናልባት ይህን የሚሉት ሰዎች የእናታቸውን ሽሮ እየላጡ ቲክቶክ ላይ ጌም ሲጫወቱ የሚውሉ ሊሆኑ ይችላሉ። አሁን ስንት የሚያሳስብ ነገር እያለ ቲክቶክ ላይ ጌም ሲጫወቱ መዋል ቅድሚያ የሚሰጠው ነገር ሆኖ ነው። አለ ደግሞ የሰይጣን ነው፣ ተመሳሳይ ጾታ ጋብቻን ለማስፋፋት ነው ምናምን የሚል ይሄ ሐሳብ ሲያቅት የሚሰነዘር የተንኮል ጨዋታ ነው። አላማው ማስጠላት ነው። ሰው የሚፈራውን ነገር አንስቶ አያጅቦ መጣለህ። ይህ ማለት የቆየ ልማድ ነው። እንደ እውነቱ ከሆነ የመብት ጥያቄን የሚያነሳ የሰይጣን ክንፍ ከመጣም ጥሩ ነው። የምዕራባውያንን ባህል ሊያመጡብን ነው በአይን ስትሰማማ ፌሚኒዝም የምዕራባውያን ነው፣ የእኛ ባህል ሌላ ነው፣ ወዘተ ይባላል። የአኗኗር ስታይሉን ለሚያዩ ሰው እንደ ምዕራቡ ዓለም ለመኖር የማይሞክርና የማይንጠራራ ወደ ምዕራቡ ዓለም ለመሄድ የማያስብ ልቡ ያላኮበኮበ ያለ አይመስለኝ The ዘ ዌስት ኢዝ ኖ ሞር ጂኦግራፊካል ፕሌስ ይላል ስቲዋርት ሄል። በዛ ኢትዮጵያዊ የመብት ጥያቄ ምን ይመስላል? ሰርጉ፣ ህንፃው፣ ትምህርቱ፣ ፖለቲካዊ ተቋማቱ ሁሉ ነገራችን ምዕራባዊ ነው፣ ግን አይታዩንም። የሴቶች መብት ጥያቄ ሲጠየቅ ብቻ የምዕራባውያንን ባህል ሊያመጡብን ነው። ማነ ፍቅሩ፣ መጀመሪያ የምዕራባውያን ባህል የት ቀርቶ ነው አምጪ ያስፈለገው? ናቃብለህ እይ። ዴሞክራሲያዊ መብት፣ ምርጫ፣ ወዘተ የሚባሉት መብቶች ለምን የምዕራባውያን ናቸው ብለን አንቃወምም? በዚህ ከጀመርን አይቀር ዋናው የተያዘው ነገር እስከ ዘለቀ ድረስ ፓወርን ማስቀጠል ስለሆነ የተፈለገው መንግሥት በሕዝቡ ባለሥልጣናት በተርታው ሰው ሀብታም በድሃው ወንዱም በሴቱ ላይ ፓወር አላቸው እና ያንን ማጣት አይፈልጉም ግድ ካልሆነ በቀር ስለዚህ በሬዚስታንስ አትገረሙ አበቃሁ